ክሜናቅላ አለሻበ መኖ ርንስቀበል አስራ ሰባት ሰው ነው አስክሬን የመጣው። የገባው ከዩናይትድ አረብ ኤሚሬት ነው ወይስ ከሳውዲ በባህር ስለሚሄዱ? ኖ ስምንቱ ከዱባይ ነው ኦልሬዲ፣ ቀሪው ከሳውዲ ነው። እንደምታስቡት አይደለም፣ ምናልባት ቼክ አድርጉ። ያው ዱባይ በጣም ያው ምክንያቱ በጣም እዚህ ግባ በማይ አሰላሙ አለይኩም ወራህመቱላህ ወበረካቱ። ወድና የተከበራችሁ ቤተሰቦች ሰላም እያለሁ እናንተ ከዱባይ ና ከሳዑዲ አረቢያ 17 አስክሬን ወደ ኢትዮጵያ እንደተላከ ተስፈሻ አድርገው ተናገረ ይህን ቪዲዮ ሁላቸውም እስከ መጨረሻው ላይ ክሸር እያደረጋችሁ አዳምጡ አረብ ሀገር ላይ የምትሰሩ እህቶቼ አላህ ይጠብቃችሁና እኔ እያልኩ ያለሁት ቀን በቀን ለምንድን ነው የመዳም ቅመሞች የሚሞቱት እና ቀን በቀን ወደ ኢትዮጵያ አስክሬን የሚላክልን ለምንድን ነው አረብ አገር ላይ በአሁኑ ሰዓት እኔ አላቅም በእውነት ታመመች የሆነ ነገር ሆነ ሳይባል መሞቷ ብቻ እየተሰማ ወደ ኢትዮጵያ አስክሬኗ ለእናቷ እናቷ በሻንጣ ተጠርቁ በሳጥን ተደርጎ የሚላክላት ለምንድን ነው? እውነት ራሳችንን ስለማንጠብቅ ነው። እውነትኛን አላቅም ምን እንደሚያገኘን በምን ምክንያት እንደሆነ፣ ከዛ ላይ ሳውዲ አረቢያ ላይ በባህር ስለሚሄዱ ይሁን አላቅም ብቻ ትላንትና ሲናገር በቃ ቀን በቀን እስክሬን ነው ወደ ኢትዮጵያ የሚላክልን፣ ለምንድን ነው እየተላከልን ያለው? ለምንድን ነው የሚሞቱት? የመዳም ቅመሞች አገይባይ ተጋ አገይ ብለው ወተን እንደዚህ አይነት መከራና ስቃየት እንደዚህ አይነት ሞት ሲገጥመን ምንድን ነው አላውቅም። ወደ ኢትዮጵያ ላይ ከኢትዮጵያ ወደ አረብ ሀገር ላይ ስንመጣ ሁላችንም ጤነኛ ሆነ ነው የምንመጣው። ሙቀቱ ይሁን ወይንም ደግሞ አላቅም፣ ብቻ አይዶን ነው። ከዛ ላይ እባካችሁ አረብ ቤት አሟችሁ የምታገኙትን መድኃኒት አትጠቀሙ። በመቀጠል ሰውነትሽ ወፈረ፣ ሰውነት የወፈረ ብለሽ ያገኘሽውን ቅጠላ ቅጠል ያገኘሽውን የሚጠጣ አትጠጡ እባካችሁ። የኩላሊት በሽተኛ፣ የካንሰር በሽተኛ፣ እንደዚሁም በቃ ብዙ የተለያዩ በሽታ ከመዳም ቅመሞች ላይ አንደኛ በስራ ውሎሽን ስደክሚትባለሽ ሁለተኛ የራስሽ እርፈት የሚባል ነገር የለሽም። ሶስተኛ ለራስሽ የሚጠቅም ቪታሚን ያለው ምግብ በልተሽ አታቂም። ሁልጊዜም አረብ ቤት ተገትረሽ ስሪ ትኖሪያለሽ። የእርፈት ሰዓት የለሽም። የእንቅልፍ ሰዓት የለሽም። ሀታ የእንቅልፍ ሰዓታችንን እንኳ የምናሳልፈው ምንድን ነው? ሶሻል ሚዲያ ላይ ቁጭ ብለው አንዱን ሲሳደቡ፣ አንዱን ሲረግጡ፣ አንዱን ታብ ታብ ስታረጊ ነው ምትዩ? ራስ ሽን ኮ ጎርተሽ ነው ታብ ታብ ምታረጊው። እስቲ ለ10 ደቂቃ እንኳን ራስ ሽን ርፈት ስጪ። እስቲ ለ10 ደቂቃ ለራስሽ ፊትሽ ማሳጅ አድርጊው። እስቲ ለ10 ደቂቃ ልብ ሽን ከሚው ሁሉ ግዜ ምራሳችሁን ሁሉ ግዜ ምራሳችሁን ለሰው መግዚት ታብ ታብ ስታረጊ ታረፍ ጃል ሻሚ ጠቅመው ማማይ ጠቅመው ላይ ቁጭ ብለሽ ታብ ታብ ስታረጊ ታረፍ ጃል ሲፈልጉ ይሰርጉሻል፣ ሲፈልጉ የፈለጉትን ያረጉሻል። እባካችሁ አረብ ቤት የምትሰሩ እህቶቼ፣ ሞታችን በጣም በዝቷል። ሞት ያላህ ፍቃድና ያላ ትእዛዝም ቢሆን ግን እራሳችንን ካላህ በታ ልንጠብቅ ይገባል። ለምን እንደ አላቅም፣ እንግዲህ ትላንትና ወዲያ እህታችን ሞት የተባለ ሶሻል ሚዲያ ላይ አንዱ ሰው መቷት ነው፣ አንዱ ሰው እንዳርጓት ነው፣ አንዱ በቀ ያልተባለ ነገር የለም አንቺ አሞሽም ሆነ ከፍቶችም ሆነ በቃ እዚች ምድር ላይ መኖርሽ አቋረጠ አበቃ ተብለሽ የመጨረሻው ጊዜ ሲደርስ ሞት ነው። ነገር ግን ሰሞች በኋላ የማይጠይቅሽ የሚጠላሽ የሚወድሽ ማንኛውም ሶሻል ሚዲያ ላይ እየወጣና የሞትሽበትን ምክንያት ብቻ ሳያቅ አንዱ ተገላ ነው፣ አንዱ እንደዚህ ሆና ነው። በቃ የማይባል ነገር የለም። ለዚህም የሚጠቅማችሁ ነገር አንድ ነገር ልንገራችሁ። አረብ ቤት የምትሰሩ እህቶቼ እራሳችሁን ጠብቁ። ለአስክሬን ሳጥን ከሚዘጋጅልሽ በፊት አስክሬንሽ ወደ ኢትዮጵያ ተላከ ተብሎ ከሚፖሰትብሽ በፊት ራስሽን ራስሽ ጠብቂ። ራስሽ የምትኖሪው ለራስሽ ሊሆን ይገባል። አሁን አሁን ላይ በጣም ኃይለኛ ሙቀት አለ። ዱባይ ላይ ያምሻል፣ ወይንም ደግሞ የሆነ ችግር አለብሽ፣ ወደ ሐኪም ቤት ሂጂ የሞትሽበትን ምክንያት ሳይታወቅ መምሽን ሳታውቂው አስክሬንሽ ወደ ኢትዮጵያ እየተላከ ለምን እንደሞትሽ ለቤተሰቦችሽ ሀዘን ነው። ዛሬ አስክሬን ይላካለን። አስክሬኑ ከተላከ ኢትዮጵያ ተቀበረ አበቃ ተረሳ። ነገር ግን ሶሻል ሚዲያ ላይ ያቺ መጣ ሰኮ እንደዚህ ሁና ነው ሰኮ እንደዚህ ሁና ነው። በቁምሽ ያልጠይቀሽና በቁምሽ ያላወቀሽ በሶሻል ሚዲያ መጥቶ ተከራካሪ ሆናልሽ አለና እጅግ በጣም ያሳዝናል። በመቀጠል ትላንትና መሲ ስትናገር ሰምቻለሁ። ዱባይ ላይ ልጅ ወልዳችሁ ልጅን የሚያክል ነገር በጨርቅ ጠቅልላችሁ ዙባ ላይ የጨመራችሁ አታውም። ኢቢኤስ ላይ የቀረቡ የሚያለቅሱ ልጆችን የሚያለቅሱ እናቶችን አታቸውም። የዛኔ ልጆቻቸውን ለማሳደግ አቅማቸው ሳይችል አቅማቸው ሳይፈቅር ቀርቶ ነው ልጆቻቸውን ጥለው ወዴ ሆነ ቦታ የሚጠፉት። ዛሬ ግን ልጆቻችንን እንደዚህ ናቸው እባካችሁ ብለው ራሱ እናንተ አረባ ሀገር ላይ ጥላችሁ ልጅን ያህል ነገር ወልዳችሁ፣ ልጅን ያህል ነገር ወደዚህ ምድር ላይ ቀላቀላችሁ። ልጅ ከተፈጠረ በኋላ ልጅን ካመጣችሁት በኋላ እናቴ ማናት፣ አባቴ ማን ነው? ገና ይህን ሕፃን ላይ እስከ መቼ ነው ምላሽ የማያገኝበት ሀቂቃ እየሰራችሁት ያላችሁት የመዲያም ቅመሞች ትክክል አይደለም። ይህ ልጅ ምላሽ የማያገኝበት ስራ ነው እየሰራችሁ ያላችሁት ነገር። ለህሌናሽ እውነት አርግዘሽ መውለድ ትፈልጊያለሽ? ካሁን በኋላ እውነት ካሁን በኋላ እናት መሆን ትፈልጊያለሽ? ካሁን በኋላ ልጅ አምርሻ አለን? አንቺ እንደ ሴት ልጅ ልጅን አቅፈሽ ልጅ ብለሽ መሳም ትፈልጊያለሽ? ልጅን የሚያክል ነገር በፉጣ ጠቅለላችሁ ዙባላ ጣላችሁት። የመቸም ምላሽ የማይመለስለት መቼም ቤተሰቦች እነማን ናቸው ብሎ ጠይቆ ምላሽ የማያገኝ እናንተን አየሁ። አክስት የለው፣ አጎት የለው፣ ከእንዲህ አለ ቦታ አናገኘሁት የሚለው ፎቶግራፍ የለው፣ ምን የለው፣ ምን የለው፣ ምን የለው። እናንተ ለምንድን ነው ልጆቻችሁን እየወለዳችሁ ወደዚህ ምድር ላይ ሳይፈልጉ ፈልጋችሁ አንጠታችሁ ስተኙ? ለምንድን ነው መድኃኒት የማታጠቀሙት መተኛት እንኳ ካለባችሁ? ለምንድነው እናንተ መከላከልያ የማታጠቀሙት? ተኛሽ ስትነሽ ተነስተሽ የሱን ቆሻሻ ተቀብለሽ ስትነሽ አንቺ እንደምታረግዢ እንደት አላወቅሽም ነበር? ስትጀናጀኝ ስትደዋወይ ሳትፈልጊ ስትወልጅ ስታረግጅ አንስተሽ ብዙዎች አላችሁ። ከወለድ ሐኪም ቤት ጥለን እንጠፋለን የምትሉ ሰዎች አንቺ ጠፋሽ። ነገር ግን ልብሽ የዘላለም ሐዘን፣ የዘላለም ጸጸት፣ የዘላለም ችግር፣ የዘላለም በቃ አላቅም። ምን ብዬ እንደምነግራችሁ አንዳንድ ጊዜ ቡድላህ ለምን ኮንትራት ሺህ ዓመት አትቀመጡ? ለምን ሺህ ዓመት ኮንትራት እየተንገረደዳችሁ አትኖሩ? እንደዚህ አይነት ልጃችሁን ያህል ነገር ወልዳችሁ ልጅን ያህል ነገር ወደዚህ ምድር ላይ አንጥታችሁ ከመጣችሁት በኋላ ስትፈትኑት ከማየት አረብ ሀገር ላይ እርሜ ሊኬን ኮንትራት ቤት ተገዝቼ መጉዚት ሁኜ ድኑር ያ ልጅን የሚያክል ነገር ዘጠኝ ወር አርግዘሽ ሆዲሽን ሲረግጠው የመበዩ ምግብ ሆዲሽ ሳይቀመጥ ስትንከራተች ስትሰቃይ ኑረሽ ልጅን አይከብድም? ልጅን ልጅን የሚያክል ነገር አንጠተሽ ዙባላ መክተት። እህቶቻችንን በምን እንደሞቱ ሳናቅ ቁማ ቤተሰቦች ዋን ስትረዳ ቁማ ስትንከራተት የነበረች እህቶቻችን ለምን ሞቱ እያለን እንጨነቃለን። እናንተ ግን ምንም የማያቅ ምንም የማያቅ ገና መለይካ ልጅ ወደዚህ ምድር ላይ ቀላቅላችሁ አንጠፋችሁ ዙባላ ጨምርታላችሁ። አይሻችሁ፣ አይምር፣ ህይወታችሁ አይስተካከል፣ በህይወታችሁ ደስታ ይጥፋ። ልጅን የሚያክል ነገር ዙባላ የምትጨምሩ ሰዎች፣ ልጅን የሚያክል ነገር በዚህ ምድር ላይ ፎቅ ገንቢ ቤት ይኖርሽ፣ መኪና ይኖርሽ፣ ሀያትሽ ያለ ልጅ ባዶ ባዶ ባዶ ነው። ስንት እናቶች አሉ። ልጆቻቸውን ለማሳደግ ያለ ጫማ መከራቸውን እያዩ በዚህ ጦር እየነደደባቸው፣ በዚህ ችግር እየነደደባቸው፣ በዚህ ራብ እየነደደባቸው ልጆቻቸውን በልባቸው አቅፈው የሚጓዙ ስንት እናቶች አሉ። ለልጆቻቸው ብለው ስንት አንቺ አረብ አገር ላይ ነች። ሰርተሽ ትበያለሽ። በንጋሊም ይሁን መስሪም ይሁን ሱዳንም ይሁን ስተኝ ነው ያበላሸሽው ህይወትሽን። ታዲያ አንዱ ሶሻል ሚዲያ ላይ መጥቶ የሆነ ነገር ካለች እንደዚህ ብላ እንደዚህ ብላ፣ አንቺ እኮ በባንጋሊውና በፓኪስታኒው ጋር እየተኛሽ እኮ ነው። እንዴት በቃ የማይከፋችሁ የማያማችሁ የማይቆጫችሁ ቢኖር እንደኛ እንደኛ እንደ ሀበሻ የለም። እናንተ ፊሊፒኖች እንኳ ይሄዳሉ፣ ህንዶች እዚያ እዛ ይወጣሉ። እንደ ሀበሻ ግን ታቃይታችኋል። እንደ ሀበሻ ውርደት ሰምታችኋል። እንደ ሀበሻ ችግር ሰምታችኋል። እኔ የመጀመሪያም የመጨረሻም እንደ ሀበሻ የሰማሁት ችግር መከራ የለም። ሞት ሀበሻው ጋር ነው። ችግር ሀበሻው ጋር ነው። መበዳደል ሀበሻው ጋር ነው። መዘላለፍ፣ መነጣጠቅ፣ መነቻቸፍ ሀበሻው ጋር ነው። ራች ልጅ እየወለዳችሁ ዙባላ ከዛ ሌሎች ሰዎች እንዳይሰሩ አገሪቱ እንድታወጥ እንድታባራችሁ አገሪቱ አስወጥታ እንድትጥላችሁ እያረጋችሁ ሌሎችን ጉረሮቻቸውን እየዘጋችኋቸው ነው። የሌሎችን ጉረሮች ዘጋችኋቸው። የሌሎችን አፍ አፈናችኋቸው። የሌሎችን ነብስ እንዳይኖሩ አረጋችኋቸው። ለዚህም እናንተ እውነት ከሰው የተፈጠራችሁ ፍጡራን ናችሁ ወይ? እናንተ እውነት አላህ ዘንድ የተፈጠራችሁ አላህ ወደዚህ ምድር ላይ ሲልካችሁ ሰው አርጎ ነው ወይ የፈጠራችሁ? ነውስ እንስሳ በግ እንኳ ፍየል እንኳ ልጇን ትወዳለች።